ሰላም ጤና ስጥልን ክቡራትና ክቡራን ተመልካቾቻችን ለቀን ሰባት ሰዓት የያዝናቸው አጭር የስፖርት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቹ ጋር እኔ ምናሴ ሽጥል አብራችሁ እቆያለሁ። አብራችሁ ነው። የስድስተኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ነገ ጅማሪውን ያደርጋል። ስድስተኛ ሳምንቱ ላይ የደረሰው የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ ነገ በሚደረጉ ሁለት ጨዋታዎች ጅማሩን ያደርጋል። በ6 ነጥቦች አምስተኛ ደረጃ ላይ የሚገኘው የኢትዮጵያ ንግድ ባንክ በ1 ነጥብ ወራሽ ቀጠና ውስጥ የሚገኘውን አርባምንጭ ከተማን ነገ ጠዋት አራት ሰዓት ሲያስተናገድ፣ ሸገር ከተማ ከድሬዳዋ ከተማ ጋር ቀን ሰባት ሰዓት የሚገናኙ ይሆናል። ሊጉን ኢትዮ ኤሌክትሪክ በ15 ነጥቦች ሲመራው፣ ሐዋሳ ከተማ በ12 እንዲሁም መቻል በ10 ነጥቦች ተከታዩን ደረጃ መያዝ ችለዋል። ፊፋ የመኪና ማቆሚያ ቦታ ሽያጭ መጀመሩን አስታውቋል። የዓለም እግር ኳስ የበላይ ፊፋ ለቀጣው የ2026 ዓለም ዋንጫ ውድድር በስታዲየም አቅራቢያ መኪና ማቆሚያ ሽያጭ መጀመሩም ተገልጿል። ፊፋ የመኪና ማቆሚያ የሚሆነውን አንድ ቦታ ለአንድ ጨዋታ ከ75 እስከ 175 ዶላር ድረስ እየሸጠ መሆኑም ተነግሯል። ፊፋ አሁን ላይ ለምድብ ጨዋታ መኪና ማቆሚያ ሽያጭ ያስቀመጠው ዝቅተኛ ክፍያ ከ2022ቱ ዓለም ዋንጫ ትኬት በላይም ሆኗል። በኳታሩ የ2022 ዓለም ዋንጫ ውድድር ምድብ ጨዋታዎች የደረጃ 3 ትኬት በ69 ዶላር ሲሸጥ የነበረ ሲሆን ፊፋ ክፍያውን መጨመሩን አስታውቋል። የሪያል ማድሪድ ተጫዋቾች ጉዳት እንዳጋጠማቸው ተገልጿል። የስፔኑ ክለብ ሪያል ማድሪድ ቤልጅየሚያዊ ተጫዋች ቱቦ ኮርቱዋ እና ፌድሪኮ ቫልቬርዴ ጉዳት እንዳጋጠማቸው ተገልጿል። ይህንም ተከትሎ ቱባ ኮርቷ የቤልጅየም ብሔራዊ ቡድን እንደማይቀላቀል ሲገለጽ ፌዴሪኮ ቫልቬርዴ የጡንቻ ጉዳት እንዳጋጠመውና ለአስር ቀናት ከሜዳ እንደሚርቅም ተዘግቧል። ቫልቬርዴ ከብሔራዊ ቡድኖቹ ጨዋታ ረፍት በኋላ ወደ ሜዳ ይመለሳል ተብሎ ይጠበቃል። አትላንታ አሰልጣኝ ኢቫን ጁሪችን አሰናብቷል። የጣሊያን ሴሪዮ ክለብ አትላንታ ክሩሽያውን አሰልጣኝ ኢቫን ጁሪችን ከኃላፊነት ማሰናበቱን አስታውቋል። አሰልጣኝ ኢቫን ጁሪች ቡድኑን ለ15 ጨዋታዎች ከመሩ በኋላ ከኃላፊነት የሰናበቱ ሲሆን አትላንታ ከ11 ሊግ ጨዋታዎችን ማሸነፍ የቻለው በሁለቱ ብቻ ነው። አሰልጣኙ ባለፈው አመት ሳውዛምፕተንን ለ14 ጨዋታዎች መርተው አንድ ጨዋታ ብቻ ማሸነፋቸው የሚታወስ ሲሆን አሰልጣኝ ኢቫንጁሪች በዚህ አንድ አመት ውስጥ ከሮማ አሰልጣኝነታቸው ከ53 ቀናት በኋላ ከሳውዛምፕተን አሰልጣኝነታቸው ከሶስት ከወራት በኋላ እንዲሁም ከአትላንታ አሰልጣኝነታቸው ከ15 ጨዋታዎች በኋላ መሰናበትም ችሏል። ቤንጃሚን ሼሽኮ በካሪንግተን እንደሚቆይ ተመላክቷል። የማንቸስተር ዩናይትዱ የፊት መስመር አጥቂ የሆነው ቤንጃሚን ሼሽኮ ወደ ብሔራዊ ቡድኑ እንደማያመራም ተገልጿል። በሳምንቱ መጨረሻ ጉዳት ያጋጠመው ሼሽኮ በብሔራዊ ቡድኖች ጨዋታ እረፍት ወቅት በካሪንግተን እንደሚቆይም ተነግሯል። ማንችስተር ዩናይትዶች ዎች ቤንጃሚን ሼሽኮን ያጋጠሙ ጉዳት ከባድ ይሆናል የሚል እምነት እንደሌላቸው ሲገለጽ፣ የስሎቬኒያ ብሔራዊ ቡድን አሰልጣኝ በሰጡት አስተያየት ከማንችስተር ዩናይትድ የደረሰን ምንም አይነት መልእክት የለም ሲሉም ተናግሯል። አሰልጣኙ አክለውም የብሔራዊ ቡድናችን የህክምና ቡድን ጉዳዩን እንዲመለከተው እንፈልጋለንም ብለዋል። ኪሊያን ኢምባፔ ከደጋፊዎች ተቃውሞ እየደረሰበት መሆኑም ተነግሯል። በርካታ የሪያል ማድሪድ ደጋፊዎች በኪሊያን ኢምባፔ ደስተኛ ለመሆናቸውን በማህበራዊ ሚዲያ እየገለጹ ይገኛሉ። ኪሊያን ኢምባፔ ትርጉም በሌላቸው ጨዋታዎች ብቻ ነው ግብ እያስቆጠረ የሚገኘው ሲሉ ደጋፊዎች ተቃውሟቸውን ያሰሙ ሲሆን፣ በተጨማሪም ኪሊያን ኢምባፔ ሜዳ ላይ ያለው ደካማ ቦታ አያያዝ ነው ሲሉ ተቃውሟቸውንም አቅርበዋል። ኢምባፔ ላይ ደስተኛ ለመሆናቸውን ከገለጹ ደጋፊዎች መካከል አንዳንዶቹ አንፈልገውም፣ ክለቡን ይልቀቅልን በማለት ተቋ ማቸውንም ማሰማታቸው ተመላክቷል። ክቡራትና ክቡራን ተመልካቾቻችን ለቀን ሰባት ሰዓት የያዝናቸው አጫጭር ስፖርት ዜናዎች ይህንን ይመስሉ ነበር። እኔ በዚያ በቃው መልካም ቀን